ያልገባት ነገር ያልተዋጠላት ነገር አለ። እንግዲህ ሴት ልጅ አንዳንዴ ያልተዋጠላት ነገር ሲኖር ቶሎ መታረቅ አትፈልግም። ግን ቤተሰብ ሀይሚና ብሩኬ በዚህ ሳምንት እንደሚታረቁ ቃል ገባላችኋለሁ። እንግዲህ ዛሬ በጣም ያሳዝናል ቤተሰብ በጣም በጣም በጣም በጣም በጣም። እኔ እንጃ በጣም የሚገርማችሁ ነገር ቤተሰብ ዳኒ የፈለገው ብሩኬን አናዶት በብሩኬ እጅ ሰበብ ለመሆን እንደዛ እንደዛ ነው ሀሳቡ። እንግዲህ ዛሬ ሀይሚዬ የገባት ይመስለኛል። የኔ ፍቅር የኔ ትንሽ እህት ብሩኬ በጣም አሳዝኖኛል። ዛሬ የተናገረው ነገር የዛሬ አመት ስንት ነገር እንዳሳለፉ ሀፒ በርስደዋ ወርቅ ያደረገላት ቀን ምናምን በጣም ደስ የሚል ጊዜ እንዳሳለፉ ሲናገር ነበረ። ብሩኬ መታረቅ ፈልጓል፣ ከእሷ ጋር መለያየት አይፈልግም። እንግዲህ ሀይሜ ያልተረዳችው ያልገባት ነገር ያልተዋጠላት ነገር አለ። እንግዲህ ሴት ልጅ አንዳንዴ ያልተዋጠላት ነገር ሲኖር ቶሎ መታረቅ አትፈልግም። ግን የሚገርማችሁ ነገር ሀይሚና ብሩኬ አይለያዩም። እችን ሳምንት ጠብቁ። ሀይሚና ብሩኬ ከተለያዩ የኔን ቪዲዮ እንዳታዩ እግዚአብሔር ነው ብላችሁ። ሀይሚና ብሩኬ ይታረቃሉ፣ በዚህ ሳምንት ጠብቁ። አዎ ሁላችሁም ተስፋ ቆርጣችኋል። ከዚህ በኋላ ብሩኬና ሀይሚ አይገናኙም ብላችኋል። ግን ሀይሚ ዛሬ በደንብ ገብቷታል። መጨረሻ ላይ ቁጭ ብሎ ያወሩት ነገር እንዲገባ ቲንክ እንድታደርግ አድርጓል አዲስ ነገር አለ ስትል እናንተ የምትሳኔ ሚመስለኝ ለብሩኬ ያው ከእሱ ጋር ለመታረቅ የሚሆን አዲስ ነገር አለ ያለችው። ግን ቤተሰብ ሃይሚን ነብሩኬ በዚህ ሳምንት እንደሚታረቁ ቃል ገባላችኋለሁ። እንግዲህ ዛሬ ሶሲ ሳያት መታረቅ የምትፈልግ ሴት አይደለችም። እናንተ በደንብ ካያችሁ ሰው መታረቅ የፈለገ ሰው አፋፉን አይልም እሷ ቀደም ቀደም ነው የምትለው ሰው እኮ ትልቅ እኮ እንደዚህ አይደለም እኮ። ቀደም ቀደም መደማመጥ የሚባል ነገር ነው። ቀደም ቀደም ትላለች፣ ለመናገር ትቸኩላለች። ልጁ ጆፌ ጥሏል፣ አይኑ አይኑ ሀይሚ ላይ ጆፌ ጥሏል። ልጁ ገብቷቸዋል። ሀይሚን በጣም ፈልጓታል። ሀይሚ ዛሬ ግን በደንብ የገባት ይመስለኛል። በደንብ የተረዳች ይመስለኛል። ዳኒ ምን ያህል እንደፈለጋት የተረዳች ይመስለኛል። ሰማቸው። ዳኒ ራሱ አዲስ ነገር አለ፣ አውቆኮ ነው። ተንኮል ምንድነው። ሀይሚ አዲስ ነገር አለ ስላለች እንግዲህ እሱ ምን አለ፣ በዚህ ሳምንት ውስጥ አዲስ ነገር አለ አለ። ለምን ከሀይሚ ጋር አንድ ላይ ተጋጅቶ ሌላ ነገር ቡሩኬ እንዲያስብ፣ ጭንቅላቱ ሌላ ነገር እንዲያስብ። አዲስ ነገር አለ በዚህ ሳምንት ያላቸው አለ ትላንትና ሚ አዲስ ነገር አለ ስላለች ማለት ነው። ይሄ ሁሉ ምንድነው? ሴራ ነው። ሴራ እየጠነሰሰ ነው። ደግሞ ሀይሚ እንደው የእሱን ታያለች። እንግዲህ በደንብ አርጋ የኤች ብሎ ሀይሚ ብሎ ማለት ነው። ዘፈን እየዘፈነ ነበረ፣ ኢንስትግራም ላይ ለቆታል። ዛሬ ማለት ነው። ካያችሁ ይሄ ልጅ ምንድን ነው ሴራ እያሴረ ነው ያለው። ገብቷችኋል? ብሩኬን ሀይሚን ለማለያየት ነው ሀሳቡ። በቃ አቅዶ የተነሳው ይኸው፣ ሊያለያየች ግን እሳትና ጭ ያረጋችሁ ሀይሚና ብሩኬን አይታችኋል። ግን ሆነም ቀረ ሀይሚና ብሩኬ መቼም መቼም ምንም ቢያደርግ አይለያይም። ለማየት ያብቃችሁ። ነገርኳችሁ። ለማየት ያብቃችሁ። ብሩኬና ሀይሚ ታርቆ ካልመጡ በቃ ታያላችሁ። ለማየት ያብቃችሁ። ሀይሚና ብሩኬ መቼም መቼም አይለያዩም። ልንገራችሁ አዎ ዛሬ ተለያዩ ብለን ውስጣችን አዝኗል። ብዙ ብዙ ልጆች እያለቀሳችሁ ነው ያላችሁ። ብዙ ብዙ ልጆች እየተጨነቃችሁ ነው ያላችሁ። አቃለሁ። አደለም እናንተ እኔም ውስጤ በጣም ተቃጥሏል። ትናንት እናየታችሁኛል ምን አይነት እንትን ነበርኩኝ። ዛሬም በእንደዚህ አይነት ሁኔታ ሲለያዩ በጣም ልቤ ስብር ነው ያለው። እግዚአብሔርን ስብር በቃ ምን ብዬ ልንገራችሁ። በጣም በጣም የሚያሳዝን ነገር ነው። እኔ ልብ ላይ የተቀመጠው ማለት ነው። ሁላችሁም እንደዛ ናችሁ። ግን ሶሲ ቀደም ቀደም የምትለው ነገር አለ። ከዚህ በኋላ እኔ የምለው ብሩኬ እነሱንም አያምጣቸው። ሀይሚ ደስተኛ ችን ልጅ ስታያት ልክ እኔና እችን ልጅ ስታያት ሀይሚ ደስተኛ አይደለችም። በቃ ኔቨር ልንገራችሁ፣ መድኃኔዓለም እስቲ ፊቷን የሀይሚ ፊት እዩ። ከብሩኬ ጋር ቁማ እንዴት እያወራች ነበረ እሷ ስመጣ። በቃ አዎ የሚደብራችሁ ሰው አለ። የእናንተን ህይወት ሊያጠፋ እንትን ያለ ሰው አለ። ደግሞ ፎቶ ምናምን እያላቸው አንዳንዶች እሷ ያየችው ፎቶ ይሆናል ልቧ እንዲቆርጥ ምናምን ያደርጋቸው ምንም ነገር። ይሄ ምንም ፎቶ ልቧ የሚያስቆርጥ ነገር አይደለም። ፎቶ ላይ ምንም ነገር የለም። ቤተሰብ ዝም ብሎ በእንትን የተሰራ ነው። እሱ ተና ብሩኬ እኮ ተናግሯል እኮ ወንድ ከሆንክ አሳየኝ ብሎታል እኮ ወንድ ከሆንክ አንተ አሳየኝ ብሎታል እኮ ብሩኬ እኮ አልፈራም አሳየኝ ብሎታል ገብቶቻል። ብሩኬ እኮ ቢያዩ እኮ ጥሩ ነበር፣ እሱን ፎቶ ምን እንደሆነ ምን እንዳለ ቢያዩ ጥሩ ነበር። ግን ብሩኬን ሊያሳየው አልቻለም። ይሄልች ማለት ነው ገብቷቸዋል። ብሩኬን ሊያሳየው አልቻለም። ለምን? ውሸታም ስለሆነ። ለምን? እነሱን ለማጋደል ስለመጣ ማለት ነው። እኔ እርግጠኛ ነኝ እነ እንትናም ሙሽዬ ትመጣለች እየተባለ ነው አዲስ አበባ ወይ ነገ ወይ ተነግል ልትመጣ ትችላለች ተብሏል። እኔ እንደሰማሁት እነ ቤካም ሲያወሩ ሰምቻለሁ። በውስጥም ደውዬ እሙሽዬ አዲስ አበባ ልትመጣ ትችላለች የሚባል ወሬ ሰምቻለሁ። እንግዲህ እሙሽዬ ከመጣች እርግጠኛ ነኝ መቶ መቶ ይታረቃሉ። እሙሽዬን አይደለም ሃይሚ አይደለም ብሩኬ እምቢ ሊሉ ሀ እንቢያ ለእናቱ መቼም ብሩኬ እኮ እምቢ አላለም እኮ ሃይሚ ነች ቢያለችው ሃይሚ ደግሞ ለ እሙሽዬ እምቢ ማለት አትችልም አትችልም። ስለዚህ መታረቃቸው አይቀርም ነው እና ምንም ነገር ያው ውስጣችን አዝኗል፣ ውስጣችን ተቃጥሏል፣ ውስጣችን አልቅሷል። ግን መታረቃቸው እንደማይቀር ነው መነግራችሁ ሁላችሁም የብሩኪ አድናቂዎች የሃይሚ አድናቂዎች ተስፋ እንዳቆርጡ ያው ዛሬ ብሩክ የተናገረው ነገር በጣም ያሳዝናል፣ በጣም ልብ ይሰብራል። እኔ በጣም አዝኛለሁ። ወንድሜ ያው እግዚአብሔር አንድ እንዲያደርጋችሁ ነው የምፈልገው። አንተ ከሀይሚ መራቅ አትፈልግም፣ መለያየት አትፈልግም። እሷም እንዳንተው ነች። አንተን ትወድሃለች፣ ታፈቅራለች። ከአንተ መለየት አትፈልግም። ብን ማወቅ ያለባትን ነገር ለማወቅ ፈልጋሉ እንደዚህ የምታደርገው እንጂ ጭራሽ ከአንተ አትለያየም። እውነቴን ነው የምናገር። ተስፋ እንዳትቆርጡ። እኔ ብዙ ልጆች አታልቅሺ፣ እሺ፣ ማልቀስ የለብሽም። ዛሬም ግን በቃ ለምን የሰማሁትም ነገር ስላለ እኔ በዚህ ሳምንት እኔ በቃ ብያቸዋለሁ። ብሩኬ እና ይታረቃሉ ለማየት ያብቃችሁ ነው የምለው። ስለዚህ ተስፋ መቁረጥ የለብንም። ክርስቲያን ተስፋ አይቆርጥም። እህቶቼ፣ ሙስሊም እህቶቼም እናንተ ተስፋ እንዳትቆርጡ፣ እንደማትቆርጡም አውቃለሁ ሁላችንም ብሩኬ እና ሀይሚ እንዲታረቁ ቀሎት ማድረግ አለብን። ችግር የለውም። ቤተሰብ ሁለቱ ከላያችን ላይ ከራቁ ከታረቁ ሀይሚና ብሩኬ እነዚህ ሁለቱን ልጆች ከዚህ በኋላ መቅረብ እንደሌለባቸው ነው። ብሩኬም ከሶሲ ጋር ከዚህ በኋላ እንኳን ታርቀው ሃይሚና ብሩኬ እንኳን አንድ ቢሆኑ ሶሲና ብሩኬ አንድ ላይ መሆን የለባቸውም። ሃይሚ የማትፈልገው ነገር ስላለ ማንኛውም ሴት ማንፈልገው ሴት ከሆነች ከምወደው ባል ወይ ፍቅረኛ ጋር እንዳያት ስለማልፈልግ በቃ እንደዛ ነው። ሃይሚ የምትፈልገው ማን ነው? ስለዚህ ቤተሰቦችዬ፣ እግዚአብሔር አለ፣ ተስፋ አለ፣ አትስጉ። ይታረቃሉ። ሁሉም ነገር ይስተካከላል። ታያላችሁ። እና በተረፈ ይሄን ቪዲዮ በደንብ አርጋችሁ ላይክ አርጉ። የባይሚ ቤተሰቦች የቡርኬ ቤተሰቦች የጨረቃ ፋሚሊ ሁላችሁም ይሄን ቪዲዮ ላይክ ላይክ ላይክ እያደረጋችሁ ሁሉም ጋር እንዲደርስ አድርጉልኝ። ተስፋ ያለው ነገር ነው ማውራት ያለብን፣ ድፍን ያነገ ነገር አናውራም። ይታረቃሉ ነው ምንለው። አሁንም ይታረቃሉ። አብሽር እህቶቼ፣ በደንብ አርጋችሁ ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። በተረፈ ቻው፣ ወዳቸዋለሁ። ደህና አምሹልኝ።